በተበላ ላይ ግቢና ይህን መከራ ያዥ ብሎ ይኖሩ እግዚአብሔር ያስቀመጠ የሚሱን ቤተሰብ ተጠርቶ ለማስተዋወቅ በክርስትና ላይ ነበር ሀሳባችን። እሱን ነሐሴ ዘጠኝ ላይ ሞተ፣ መስከረም ሀያ አምስት እኔ ወለድኩኝ፣ ማለት በወር ልዩነት ማለት። በሽጉጥ ነው የገደለው፣ እሱም ተኩሰዋል። ያም ሽ እንዳልሰሙ ሆን ሁሉም ቤተሰቦችም፣ ያን ነገር ተቋቁሜ ግን ልጄን አሳድግ ያለው ያን ሁላ ብርታት ኖረኝ። እንደዚያ አሳድጌ ልጄ እንዲህ መሆኑ ደግሞ ያሳዝነኛል። እኔ ሆድሽ ውስጥ ነው ያለ መቼ ወለድሽው ተባልኩኝ። ሰራተኛ መች ሚስት ሆነ ተባልኩኝ። ግን ሁሉም በእጅ ይበልጥ የእነሱ ዘር ነው ይዤ ያለሁት ብዬ ሄድኩኝ ቤታቸው አንኳኮች ትዳሬ ነው ሀብቴ ነው ንብረቴ ነው የምትል ከሆነ የዛን ሰዓት መምጣት አልነበረባቸው ምች ሴ ኦብ ማታ ሌሊት ሙሉ ስንጠብቀው አደረን፣ ሳይመጣ ቀረ። ከዛ ሀሙስ 11 ሰዓት ላይ መጥቶ ሞተልሽኮ ሞተልሽኮ ብሎ መታ እየጮሁ ምናምን፣ እኔ ወደ ሆስፒታል ሄድኩኝ። ከዛ አርብ ቀን ነው የተቀበረ ማለት ነው። ሆስፒታል ነው ያለሁት። ከሆስፒታል በመኪና ነው ይዘው የሚሄድ ያለው ወደ ቀብሩ ማለት ነው። ከወለድኩኝ በኋላ ይመስለኛል ገና 12ም አልሞላም፣ መጣች ከቤት ውጭ አሉኝ። እዚህ ፍርድ ቤት መጥቶ በፍርድ ቤት ለፍርድ ቤት ከመንከራተት ልጄን እየተውኩኝ ከመንከራተት ውሰጁ አልኳት። ውሰጁ እግዚአብሔር ግን ከኔ ጋር ነበር። እኔ ጥቁር ለብሼ በየፍርድ ቤት በየፖሊስ ጣቢያ ስንከራተት እግዚአብሔር ግን ከኔ ጋር ነበር፣ ሁሌ ማለት ነው ድሩዬን ነው ያውቃለሁ። ሊመታኝ ተገዝቶ መጥቶ ውይ ስታሳዝኝ እኔ እኮ ሌላ ነገር ያሰብኩት ነበረ፣ በቃ ስታሳዝኝ ብሎ ነበር የተመለሰ ማለት ነው። ልጅ እንዳለው ራሱ ሁሉም ካዱ ማለት ነው። አስበው እንግዲህ እንባ እንባ ነው የሚለኝ። እኔ ተኝ አላነብብም አልማርም ይጨንቀኛል፣ እዛ ስቀመጥ ይላል ማለት ነው። የኔና የልጄን መሰቃየት እነሱ ደስ ብሏቸው ነው አለ ነሽ እንዴ ነሽ? እንኳን ደህና መጣሽ። እንታወቅ እስኪ የት መቀሌ ነው እንዴ? መልካም እንኳን ደህና መጣሽ። ስለመጣሽ በጣም ከልብ አድርገን እናመሰግናለን። እንግዲህ በህይወትና በኑረት መካከል ያለፍሽበትን የወጣሽ የወረድሽበትን ደግሞ አሁን ያለሽበትን ሁኔታ ልታማክሪን፣ ወዲያ ደግሞ ሰውም እንዲማርበት፣ ወዲህ ደግሞ ያንቺንም ችግር በተመለከተ ሊፈታ የሚችል መፍትሄም ከተገኘ ብለን ነው የተገናኘ ነው እና እንግዲህ ነገርን ከስሩ ውሀን ከጥሩ እንዲሉ ምንድን የገጠመሽ፣ ከመጀመሪያው ጀምረን ይጫወት ከመቀሌ ከተማ ወደዚህ ወደ አዲስ አበባ የመጣሁትን ወደ ውጭ ሀገር ለመሄድ ነበር የመጣሁትን። አጋጣሚ ሆኖ ግን የውጭ ሀገሩ ጉዳይም ሳይሳካ ቀረ። አጋጣሚ ሆኖ ደግሞ ከዚህ ከአሁኑ አብሬ ከምኖረው ልጅ ልጄ ጋር የእሱ አባት አብረ መኖር ጀመርን ማለት ነው፣ አዲስ አበባ ውስጥ ማለት ነው። ከመቀሌ አዲስ አበባ የመጣችው ቀጥታ ወደ ውጭ ለመሄድ ነበረ፣ ጣሊያን ሀገር ለመሄድ ነበረ የመጣሁት። ሳይሳካ ቀረ። ከዛ በቃ የራሴን ህይወት ከአክስቶቼ ጋር ነበረ የምኖረው እዚህ አዲስ አበባ ውስጥ ማለት ነው። ማለት እኔ እንጃ እንግዲህ፣ ወረቀቱን ተላከ ከዚህ የሚወስደኝ ሰውም ነበረ ያው ከዚህ ለመውጣት የታሰበ የነበረ ጊዜ ከዛ ምንም ሳይሳካ ቀረ ማለት ነው። ከዛ በቃ ትምህርቴንም አቋርጬ ነበር ወደዚህ ሀገር የመጣሁትን ቀጥታ ወደ አክስቴ ቤት ነበረ አብሬ ከእሷ ጋር የኖርኩትም ማለት ነው። ተመልሼ ወደ መቀሌ መሄድ አልቻልኩም። ከእሷ ጋር መኖር ጀመርኩ ማለት ነው። እዚህ እዚህ አክስቴ አዲስ አበባ የምትኖረው። ስንት ያህል ክፍል ነበር? ሰባተኛ ክፍል ያቋረጥኩት የዛኔ ጊዜ ገና ልጅ ነኝ። ብዙም እንትን አይደለም። ያው ከዛ በኋላ ግን ያው እዚህ እንደ ትዳር ይዤ ቁጭ አልኩኝ ማለት ነው። ከልጅ አባት ካካት ማሹ ከዛይ ከሚባለው ከሱ ጋር መኖር ጀመርኩኝ። ከዛ በኋላ ሁለት ዓመት ከምናምን ከሆኑ በኋላ እሱ ሞተ ማለት ነው እዚህ አዲስ አበባ ከዛ በቃ የስምንተኛው ስምንት ወር እርጉዝ እያለሁ ነው እሱ የሞተውን። ነው በተጋባችሁ በሁለት ዓመት ነው፣ በሁለት ዓመት ነው የሞተው። ሁለት ዓመት አብረን ኖርን። የስምንት ወር እርጉዝ ነበርኩኝ። ግን ቤተሰብ ሁሉም ያቃለም፣ ግማሹ የኔም የሱም ያውቃሉ ሁሉንም ግን እሱ ከሞት በኋላ ግን የእሱ ቤተሰቦች አናቃትም። ምን በቃ ብዙ ችግሮች አሳልፍ ግን ሆኖም እግዚአብሔር በፈቀደው ነው እና ልጅን ጠንክሬ ለማሳደግ ሞከርኩኝ። በቃ የሁሉም ነገር ትቼ እሱ በሰው እጅ ነው የሞተው። እዚህ አዲስ አበባ ጓደኞቹን የገደሉት ምናምን ነገር በስራ ምክንያት ነው የሞተው ማለት ነው። በስራ ምክንያት እዚህ አዲስ አበባ ነው የገደሉት። ስራ ይሰራ ነበር እዚህ ኢትዮጵያ ከገባ በ1988 ነው የገባ። እዚህ ብቻው የሚኖር የነበረ በሰራተኛ እዚህ አዲስ አበባ አሁን ያለሁበት ግቢ ቤት ውስጥ ማለት ነው። የት ነበር መጀመሪያ የሚኖረው? አሜሪካ ነበረ የሚኖረው። አሜሪካ ዜግነት አለ። አሜሪካ ዜግነት አለ። አሜሪካ ነበረ የሚኖረው ሜሪላንድ የሚባለው አሜሪካ ውስጥ ሜሪላንድ። አዎ ኢትዮጵያ ነው ግን ኢትዮጵያ ከዛ 88 አመተ ምህረት ኢትዮጵያ ገብቷል። ከዛ በኋላ ወጥቶ ማያውቅም። ኦ፣ ሰማንያ ስምንት እዚህ ገባ። ከዛ ከአንቺ ጋር ተገናኛችሁ? ከተወሰነ ጊዜ በኋላ ነው የተገናኘው። 8 ዓመት ነው ገባ እኔና አብረን መኖር ጀመር፣ ደግሞ በ ዘጠና አንድ መጨረሻ ላይ ነው አብረን መኖር የጀመርነው ማለት ነው። ከተወሰኑ ዓመታት በኋላ ነው የሚሆነው። ያኔ ብቻው ነበር የማውቀው፣ ብቻውን በሰራተኛ ብቻው ነበር የሚኖሩ ነበር የዛን ጊዜ። ግን በስራ ምክንያት ንግድ ጀምሮ ነበር። በስራ ምክንያት ነበር የገደሉት ጓደኞቹ። ከባድ ነገር የነገርሽኝ፣ ከባድ ነው ለእኔ ብዙ ያሳለብል። የዛን ጊዜ ግን ሀያ አመትም አልሞላኝም ነበር ሲጀመር ማለት ነው። ያው እግዚአብሔር የፈቀደው እንግዲህ በተበላ ላይ ግቢና ይህን መከራ ያዥ ብሎ ነው እግዚአብሔር ያስቀመጠኝ እንጂ እኔና እሱ ተዋደን ተፋቅረን የገባን ካልሆኑ በስተቀር ብሩን አይቼ ልምነገር አይቼ አይደለም የገባሁትን። ግን ያን የጣሊያን ሀገር አልተሳካም። ከአክስቴ ጋር የምኖር ነበረ። ከዛ በኋላ ተዋወቅን በቃ አለቀ። ከሱ ጋር ፍቅርና ፍቅር ካልሆን በስተቀር ሌላ ነገር አልነበረም። ዛ በወቅቱ ማለት ነው። ልጅነትም አለ ምታስሶሎ፣ ወደፊቱ እንዲህ የሚደረግ እንዲህ የሚደረግ የሚባል ነገር አልነበርም። በእኔ ሀሳብ በእኔ በቃ በዛን ሰዓት ለማስቀምጠው፣ እንደውም ምንም አቀው ነገርም አልነበርም ሲጀመር በቃ እሱም በቃ የኔን ለመንከባከብ ኢንትሪ ለማድረግ ካልሆነ በስተቀር ሌላ ነገር፣ ነገ ጠዋት ነገ የሚሆነው ነገር ነበር ሁሌ የምናስበው ማለት ነው። ልክ እርግዝና ሲመጣ ደግሞ በቃ ቤተሰቦችን ጠርቶ ለማስተዋወቅ፣ የኔም የእሱን ቤተሰቦች ተጠርቶ ለማስተዋወቅ ክርስትና ላይ ነበር ሀሳባችን የነበረ። ብዙ ነገር አስተካከለን የነበረው የዛን ጊዜ ማለት ነው። ግን እግዚአብሔር አልፈቀደውም። እስከመጨረሻ አልጨረሰውም እግዚአብሔር በቃ እሱን ነሐሴ ዘጠኝ ላይ ሞተ። ከዛ መስከረም ሀያ አምስትን የወለድኩ ማለት በወር ልዩነት ማለት ነውስ ነበርኩ። እስቲ የሞተበትን አካባቢ ብታስታውሺ ደስ ይለኛል። ቤት የሚመጡ የምታውቂያቸው ጓደኞች ናቸው አሉ። ጓደኞቹ አሉ፣ አሁንም አሉ አሉ። ጓደኞቹ ማለት አሁን በቅርብ የሉም እንጂ፣ በፊት ይመጣሉ ይጠይቃሉ። መንገድ ላይ ባገኝ ቁጥር ደግሞ እንዴት ነሽ? ደህና ነሽ? ልጅ እንዴት ነው? እንዴት ሆነ አደገልሽ? ወይ ና ይላል ማለት ነው። አሁን ግን የልማቻቸውን ሰምቼ አላቅም። ግን የዛን ጊዜ በጓደኞች እንደተገደለ ማንም መረጃ ሊሰጠንም አልቻለም ማለት ነው። ማዕከላዊ ፖሊስ ጣቢያ ሄደን በምንጠይቀው ሰዓት ላይ በቃ ህግ ይዞታል፣ በህግ ስር ያለው ነው፣ እናንተ ምንም እዚያው እዚህ ውስጥ መግባት አያስፈልጋችሁም ተባለ ማለት ነው። በምንጠይቀው መንገድ እንጂ ተይዞ የታሰረ የተመረመረ ሰው የለም አለ። ነበረ በሽጉጥ ነው የገደለው። እሱም ተኩሰዋል ያም ሽጉጧል ተባለ። በሽጉጥ ነው የገደለው ተተኩሶ ነው ተኩሶ ነው የተገዳደሉ። ለሰባት አመት ተፈረደበት። በዛ ሰዓት የነበረው መረጃም አለን ከዛ በኋላ ግን ህግ ነው በቃ የሚከታተለው ተባለ። በቃ እኔም እርጉዝ ነበርኩኝ እዛን ሰዓት ላይ አይደለም። ቤተሰቦቹም ብዙ ነገር ብጥብጥ ነበር የሚያነሱብኝ የነበር እዛን ሰዓት ላይ በዛ በቃ ቀረ ሁሉ ምንም እሱም ህግ ነው የሚከታተለው። እኔም ወደ ልጄ ብቻ ሆንኩኝ ማለት ነው የዛን ሰዓት ላይ። ሌጋሊ ግን ዶክመንት አልነበራችሁ? ዝም ብሎ ተዋዳችሁ ገባችሁ? በቃ ዝም ብሎ ተዋድን ገባ እንጂ ፌርማ ውል ምናምን አልነበረ ነው ሁለታችን ማለት ነው። ሀሳብ ግን ነበራችሁ? አዎ ሀሳብ ነበረን። ለምን ልጁ ማርገዝ ሲጀመር ሲረገዝ በቃ በክርስትና ላይ ቤተሰቦችን ጠርቶ ወይም ቤተሰብ ጠርቶ ለመታወቅ ነበረ እቃው ሁሉ ገዝተን ሁሉ ማስተካከለን የነበረ ሂደቱ ማለት ነው። ግን ድንገት በቃ የተፈጠረ ነገር በቃ ምንም ማድረግ ማልቻልኩም። ሁሉም እያወቁም እንዳላወቁ ሆኑ፣ እንዳልሰሙ ሆኑ። ሁሉም ቤተሰቦቹ ማለት ነው። በቃ በዛን ሰዓት ላይ ብዙ ችግሮች አሳልፊ ብቻ ግን ተመስገን። እንደዛ ሁኜም ልጅነኝና አላቅም እንትን የለኝ እኔ የለሽም ውል የለሽም እንዲህ አርጊ ፌርማ የለሽም እንዲሁም በሚሉኝ ሰዓት ላይ እንደዛ በሚያዋክቡኝ ያን ነገር ተቋቁሜ ግን ልጄን አሳድጌ ያለሁ ተመስገን። መዲነ ኩል አለም እና ይህን በፈጣሪ ኃይል በፈጣሪ በሱ ፍቃድ ነው እንጂ እኔ እንደዚህ ቁሜ አላወራም። ግን ያን ሁላ ብርታት ኖረኝ እንደዚ አሳድጌ ልጄ እንዲህ መሆኑ ደሞ ያሳዝነኛል። አለን ማለት ነው ገባ ያለ አባት አሳድጌ እንደዚህ ሲሆን ወድቆ ሲቀር የት ነበሩ ብለህ እንትን ሳትላቸው መጥቶ የአእምሮውን እንትን ሲያደርጉት፣ በቃ ሀሳቡን ተበርዞ የሌለ ሆኖ ቀረሱ ማለት ነው እንጂ እስቲ እሱን በደንብ እናውራው፣ በግልጽ እናውራው። ምንድን ነው የሆነው? እንግዲህ ያኔ አባቱ ሞተ። ዘጠኝ ስንት ዓመተ ምህረት ላይ ማለት ነው? በ1993 ሞተ መስከረም 25 ወለድኩኝ እኔ መስከረም 25 ላይ ወለድሽው ልጅሽን እስከ ከዛ በኋላ ዘመድ አዝማድ የሚባል አይን ላፈር አለ ብዙ ነገር አሳልፊ አለ አሁን እኔ መግለጽ አልችልም ለምን መሰለህ እግዚአብሔር ራስ መልስ ይስጣቸው ለሁሉም ሆድሽ ውስጥ ነው ያለ መቼ ወለድሽው ተባልኩኝ ሰራተኛ መቼ ሚስት ሆነሽ ተባልኩኝ ግን ሁሉም በእጅ ይበልጥዋል ሁሉም በእጄ ጠጥቷል። ማቃቸውን ያቃል። እግዚአብሔር መልሳቸው ይስጣቸው። እኔ ይሄን ይሄን አልለም፣ ግን ሆኖም ይሄን ነገር የተበደልኩትን ትቼ፣ ግን የእነሱ ዘር ነው ይዤ ያለሁት ብዬ ሄድኩኝ ቤታቸው አንኳኩቼ ጠየቅኳቸው። በፌስቡክ አፈላለኳት። የእሱ የአባቱ ልጅ አራት ልጆች አሉት። የሜሪካ የሚኖሩ ሜሪንላንድ ውስጥ የሚኖሩት አራት ልጆች አሉት። ልክ ሲሞት ግን ሚስቱ መታለች። አሁን ሚስት ነኝ ንብረት ይገባኛል ሀብት ይገባኛል አለች፣ በኋላ ላይ እንጂ ልክ ሲሞት ማነው እሱ ነሐሴ ዘጠኝ ላይ ሲሞት ሰኞ ሰኞን ሮብ ዘጠኝ ከሆነ ስምንት በሰባት ሰኞ አይደለም የሆነው ሰኞ ላይ ነበር ኢትዮጵያ ውስጥ እሷ ማለት ነው። አንድ ወር ተቀምጣል ከነ ልጇ መታ። የልጆቹ እናት ማለት ነው ከሞተ በኋላ ሳይሞት በፊት ሳይሞት ከመሞቱ በፊት እኔ እርጉዝ ሆኜ መጥታለች ኢትዮጵያ ውስጥ ከነ ልጇ ማለት ነው ስለዚህ ልጇ መጥታ እኔን አይታኛልሽ እኛ ቤት መጥታለች እሱ እያለ ቢሆን እሱ እያለ ይዟት መጥተዋል መጥተዋልና ዊንታና ብርክቲ መጥተዋል ከአሜሪካ ስለዚህ ልቀበላቸው ኤርፖርት ልሄድ ነው ብላ ሄደ ተቀበላቸው እሷ ወደ ቤተሰቦቿ የእሱ ቤተሰብ አይደለም ደሞ የገባቸው እኔ አቃለ በደንብ ማለት ነው የሷ የራሷ ቤተሰቦችን የገባችው የሄደችው ማለት ነው። ከዛ ልጁን ይዟት መጣ ወደ እኔ ዊንታ የምትባለዋ ትንሿ ይዟት መጣ። ከዛ አይታኝ ሄደች። እኔ እርጉዝ በዛ በዛን ሰዓት ላይ እርጉዝ ካየች ቤት ውስጥ ሚስት ናት። ትዳሬ ነው ሀብቴ ነው ንብረቴ ነው የምትል ከሆነ የዛን ሰዓት መምጣት አልነበረባቸው። ምን ችሴ መምጣት ነበረባት። እኔ በራሴ ማስቀምጠው ማለት ነው። ሚስት ከሆነችና አንድ ወርማ ከመጣች ሲጀምር አንድ ላይ ነው መኖር የነበረባቸው። ከመጣች ጀምሮ ከመጣች ጀምሮ ማለት ነው አንድ ወር ኢትዮጵያ ቆይታ፣ ከዛ በኋላ ሰኞ ሄደች ማለት ነው። ሸኛቸው፣ ልሸኛቸው። ሊሄድ ነው፣ ዛሬ ሊሄድ ነው አለኝ። ሰኞ ሄደ ሸኛቸው፣ ወደ አሜሪካዋ ተመለሰች ማለት ነው፣ ከነ ልጇ። ከዛ እሱ ሮብ ዘጠኝ ሞተ ማለት ነው። ገባህ? ሰኞ እነሱን ሸኝቶ ሮብ ሞተ። ሰኞ ማክሰኞ፣ ሮብ አይደለም፣ በሶስተኛው ቀን ሞተ ተባለ። ሐሙስ ሮብ ማታ ስንጠብቀው አደርን። እናቴ ልታስወልደኝ እኔጋ መታ ነበረ። ሮብ ማታ፣ ሌሊት ሙሉ ስንጠብቀው አደርን፣ ሳይመጣ ቀረ። ከዛ ሐሙስ 11 ሰዓት ላይ እዚህ ያሉትን ዘመዶች መጥቶ ሞተልሽኮ ሞተልሽኮ ብሎ መጣ እየጮኸ ምናምን መጡ ግቢያችን ውስጥ ማለት ነው። ከዛ እኔ ደንግጬ ወደ ሆስፒታል ወሰዱኝ። ድንበሯን ነበረ ዛንሳ ላይ የምከታተል እርጉዝ ነኝ እያልኩ ነው። ከዛ ክስቶችም ነበሩ አጋጣሚ እናቴም አያቴም ነበሩ። ድንገት ሆኖ ታስወልደኝ መታለች እናቴ፣ ከትግራይ መታለች። ሌሎቹም እንደ ድንገት እንደእንግዳ ሆኖ መጥተዋል እኛ ጋር ማለት ነው። እና የዛን ጊዜ እኔ ወደ ሆስፒታል ሄድኩኝ። ከዛ አርብ ቀን ነው የተቀበረው ማለት ነው። አርብ ቀን ተጠርታ መጣች። ተመልሳ ከአሜሪካ መጣች ተመልሳ ማለት ነው። ሞተ ተብላ ቀብሩ ላይ ራሷን አስጨረሰች። ሁሉም ነገር እኔ ሆስፒታል ነው ያለሁት። ከሆስፒታል በመኪና ነው ይዞ የሚሄድ ያለው ወደ ቀብሩ ማለት ነው። የዘኔ ቀብሩ ላይ ሁሉም ነገር እራሷ ጨረሰችው። ከዛ በኋላ ነው ጽሑፎች፣ ምናምን ሳይ በእሷ ስም ነው ምናምን ምናምን ነገር ተደረገ ምናምን ነገር። ከየት መጥታ ነው እንደዚህ ያደረገችው? ነበረች ሰው አልኳቸው። አሁ ነበረች ቀብራለች እኮ መጥታ ምናምን አለ። በቃ ጥሩ ምንም ችግር የለውም፣ ኮ ትቅበር በቃ ትምጣ። ምን ግን የዛን ሰዓት ላይ መጣን ነበረባት። ከዛ በኋላ በሌላ ጊዜ መጣ እንደገና ፋይሎቹ ስጭኝ ያለው ቤት ውስጥ ሁሉም ከሰጠሽኝ የአንቺ ልጅም የእኔ ልጅ ማለት ነው አምስተኛ ልጅን አርጌ አንቺም እራሱ እንደ ልጅ አርጌ ወስድሻለሁ እና ዶክመንት ያለው ቤት ውስጥ ግን ስጭኝ አለችኝ ማለት ነው። ከዛ ውሰጂ ችግር የለውም ለአንቺ የሚጠቅምሽ ከሆነ እሱ እንኳን ትቶት ሂደዋል። እኔ ነገ ጠዋት ይሄን ሀብቴ ነው ይሄን ንብረቴ ነው ይሄን እንደዚህ ይጠቅመኛል አይደለም ግን ዶክመንት አለ እምትይ ከሆነ እሰጥሻለሁ እሺ አልኳት ማለት ነው። ከዛ እንደዚህ ተስማምተን እያለን ገና አስራ ሁለተኛ አልሞላውም ማዋሸኮ ሞታ አስራ ሁለተኛ ቀኑ አልሞላም። እንደዛ የምትል ያለችው ማለት ነው እኔ ገና አልወለድኩም ያለሁት ያው ከዛ በኋላ መስከረም ሆነ፣ መስከረም ሀስ አደለ ሞላ ያለሁት ልክ ከወለድኩም በኋላ መታ ነ ውጭ ያሉ ማለት ነው። በቃ ያን እንትን ቃል ገብታ የለም ከዛ ኔ አልወጣም እኔ ለምንድን ነው በቃ መወጣ ከፈለግሽ አንቺ የመረጥሽ ስ እኔ እግዚአብሔር ምስክሬ ነው። ይህን ቃልዋን አታጥፍም እሷ ቃልዋን አጥፋ እንዲ እንዲህ ማድረገው ንብረቱን አስቆጠረች። ምናለን እኔ ንብረቱን ከሚቆጠር በፍርዴት ውሰጁ እኔ መጣ ብሎ ይሄ ደሞ አሾ መጣ ብሎ ነው የወጣ። እኔ እንደዚህ መቼ ወለድሽ ተባልኩኝ ነይ ውጪ። ብዙ ብዙ ነገር ሲደረግ ይሁን አልፎዋል። ግን አልፎ ደሞ አሁን ልጄ እንዲህ መሆን ነው የሚያሳዝነኝ እንጂ ያን የተበደልኩትን ምንም አይደለም። ለኔ በቃ ለራሳቸውን የሚቆጫቸው ለራሳቸው አልወለድሽ መች ሆድሽ ውስጥ ያለው የተባልኩትም ስትወልድ ነው ያታለን የሚወለደው ልጅ ነው የሰጠኝ ፈጣሪ። መልካም ልጅ ጤነኛ ልጅ ነበር የሰጠኝ ፈጣሪ፣ ግን ሆኖ መምሮን አበላሹት እነዚህ ሰዎች ማለት ነው። ስለዚህ አሁንም እኔ በእነሱን አልፈርድም፣ እግዚአብሔር ያልፈቀደው ሊሆን ይችላል። ግን ቢሆንም የእነሱ ዘራቸው እንዲህ ማበላሸ ለራሳቸውን አነገጠዋት እኔ ምንም በቃ አንድ ያሳድግ ያለው እንደዚህ ከሆነ መከራውን እየተቀበልኩኝ ነው። ምንም ማለት አደለም። አመሰግናለሁ ፈጣሪ ነው የምለው። አንቺ ዶክመንቱ ሙሉ ሰጠሽ፣ አልሰጠዋትም። መጣች፣ አልሰጠዋትም። እንደዛ ብላኝ የለም እሺ ብዬ ቃል ገብተዋላ እሺ አልኳት። ሳትመጣ ቀረች። ከዛ በሳምንት ነው ብቻ ከወለድኩኝ በኋላ ይመስለኛል ገና አስራ ሁለቴም አልሞላም። ከወለድኩኝ በኋላ አርባ ካለፉ በኋላ የማሾው መጣች። ከቤቱ ውጭ አሉ ከቤቱ ውጭ ከቤቱ እኛን ይገባናል ውጭ አሉ ማለት ነው። ቤቱ በማሰብ ነው የነበረው ቤቱ የመንግስት ቤት ነው። የመንግስት ቤት ነው። ከቤቱ ውጭ አሉ። እኔ ከቤቱ ለምን ወጣለሁ? እኔ ልጄ የት ልሄድ ነው? ውጭ የምትኛለሽ ሆኔ አልወጣም ከቤት አልኳት። በኢትዮጵያ ህግ ኮ ማለት ነው ከስድስት ወር በላይ አብረሽ ከኖር እና ጎረቤት ዘመድ አዝማድ ካወቀ እንደ ህጋዊ ጋብቻ ይቆጠራል። ይቆጠራል፣ እስከ ፍርድ ቤት ተካሰነ፣ እስከ ፍርድ ቤት በቃ ንብረትን ይገባኛል ብላ ንብረቱን አስቆጠረች እያልኩ ነው፣ ንብረቱን ተቆጥረዋል። በቃ ኔ ከምትቆጥሪ ብረክቲ ውሰጂ አልኳት፣ ውሰጂ በቃ ኔ እዚህ ፍርድ ቤት መጥቶ በፍርድ ቤት ለፍርድ ቤት ከምንከራተት ልጄን እየተውኩኝ ከምንከራተት ውሰጂ አልኳት፣ ውሰጂ በቃ እኔ ማሾኩ መጣው ብሎ ነው ማታ የወጣ የሚገባበት ሰዓት የነበረ ገብቶ ተመልሶ መኪናውን ይዞ የወጣ በዛው የቀረ። ስለዚህ እኔ ይሄን ንብረት ይሄን ሀብት ለእኔ አይሆነኝም፣ ግን እኔ ከቤት ውጭ ከምትኝ አንዱን ቤት መርጠች ስጭና እኔ ልቀመጥ እናንተ ተቀመጥ ታልኳት ማለት ነው። ይሄን ቃሌ ነው ሁሌ ማለት ማለት ነገ ጠዋት መሞቻችን ማናቀው። እኔ ለማንም ብዬ የውሸት ቃል አላወራ። እንደዛ አልኳት። ከዛ በሌላ ጊዜ መጥታ እንደገና ከቤት መውጣት እንዳለብኝ ብዙ ብዙ ነገር አረጉ ሁሉም ማለት ነው ግን እግዚአብሔርም ሲያግዘኝ እንጂ ማንም አባት አልቆም እናት አልቆም በዛን ሰዓት ላይ ሁሉምም እኔ ከማሾ ጋር ስጋባ ከማሾ ጋር ብሬ ስኖር በእድሜ ትልቅ ስለሆነ እሱ አብሮሽ ከእሱ ጋር ለምትኖር ያለሽ ትልቅ እኮ ነው ለምንድን እንደዚያ የምታደርጊ ተይ እንዲህ አታደርጊ ያለው እኔ ደግሞ እኔ መጀመሪያ ትዳር ነበረኝ ገና 16 ዓመት እያሉን ያገባውትን ስለዚህ እዛ ጋ ትዳር ይዘሽ መጥተሽ እዚህ ጋ ትዳር ሲሉኝ፣ እኔ አልፈልግም። እዛ ጋ የተወኩትን የልጅነቴ አእምሮን ያበላሸው ሰው ነው በቃ እዚህ ጋር ደግሞ ፍቅር አውቃለሁ። በቃ ስለዚህ ሰጥቶ መቀበልን ፍቅር አውቃለሁ። ስለዚህ አትንኩኝ፣ በቃ እኔ ለራሴ ተመችቶኛል ብዬ ከቤተሰቦቼም የተገለልኩኝ ማለት ነው ወወድጄ ፈቅጄ ስለገባሁትን የአገር ቤቱ ግን በባህል መሰረት ዝም ብሎ መሰረት ነው ዝም ብሎ የተገባ ማለት ነው። እና ይህን ነገር ስላለ እኔ ደግሞ እዚህ ጋር ለ ተመችቶኛል በቃ አለቀ። የማንም ማንም ፍቃድ አልፈልግም። በፍቃዳቸው የገባውን የገባሁበትን ስላልተመቸኝ ትችው መጠው አይደለም። እዚህ ጋር ደግሞ በራሴ ፈቃድ የሆነው ነገር እኔ ሰላም ሰጥቶኛለን ማለት ነው ቃ ግን ይህን ነገር ስላለ ደግሞ ቤተሰቦቼ ማንም ከኔጋ ጋር ሊቆሙ ማንም ከኔጋ ጋር እንትን ሊል አልነበረም። በዛን ሰዓት ላይ ግን ሁኖ ገፍቶ ሲመጣ በፖሊስ ጣቢያ፣ በዱርዬ በምናም በምናም ያን ነገር ሲደረግ እግዚአብሔርም ጥሎ አልጣለኝም። ከጎኔ ማንም ሰው ባይ እግዚአብሔር ግን ከኔ ጋር ነበር። እኔ ጥቁር ለብሼ በየፍርድ ቤት በየፖሊስ ጣቢያ ስንከራተት እግዚአብሔር ግን ከኔ ጋር ነበር ሁሌ ማለት ነው። በቃ እሱ ነበር የሚደግፈኝ ለኔ ማለት ነው። ድሩዬ ነው ያውቃለሁ፣ ሊመታኝ ተገዝቶ መጥቶ ውይ ስታሳዝኝ፣ እኔ እኮ ሌላ ነገር ያሰብኩት ነበረ በቃ ስታሳዝኝ ብሎ ነበር የተመለሰ ማለት ነው። እግዚአብሔር መሰክረኝ ነው ማለት ነው። እና እኔ የሚሆንልኝ በስሉ እስከ ሀምሳ ሺ ብር ጨርሸን የወጣሁት ለአንቺ አለችም ማለት ነው። እሷ ራሷ ለምን እኔ ለእኔ፣ ምን አደረኩ? አንዷን ፍሬ ቃል ገብታለኝ ሽቤ በየዋህነት ቤቴን አስገብቼ እንደዛ ሳረግ ሴትዮ ትዳሬ ካለ እሱ በህይወት እያለ መታለች ንብረቴ ነው ካለ እሱ በህይወት እያለ መታለች ብዙ ነገር ማድረግ ትችል ነበረ ማለት ነው። ልጇም ነግራት ይሆናል። በዛን ምሳሌ ዝም አትልም። ገና ልጅ ናት የመጣችው ልጅቷ። ቁጭ ብለ ሲያስረዳት ነበረ እኔ ፊት ሆነው ማለት ነው እና ለልጇ ሁለልጇ አዎ ለልጇ እሱ እሱ እኮ ለራሱ ልጅ እኔ ጋር መታ ስታይ እርጉዝ ሆኜ ሲያስረዳት ነበረ ማለት ነው። ማለት ሚስቱ መሆኔ አርገዛ መሆኗ እርጉዝ መሆኔ እየነገራት ቁጭ ብዬሽ ነው የምሰማ ያለሁትም። ስንት ዓመቷ ነበር ልጅ? በግምት በግምት አስራ ምናምን ይሆናታል፣ አስራ ስምንት ወይም አስራ ስድስት ይሆናታል። ከእሷ ጋር ተፋተው ነው ተፋቶ ነው ተፋቶ በፍርድ ቤት እዛው አሜሪካ ነገር። አዎ እዛው ተፋቶ አስቡ፣ 88 ዓመት ምሮ እዚህ ኢትዮጵያ ከኖር ይሄን ሰውዬ በሰራተኛ ነው የሚኖር የነበረው። በምን መልኩ ነበር አሁን? እዚህ ተፋቶ እንደሚኖር ነው ደሞ ለኔ ያስረዳኝ። አራት ልጆች እንዳሉት ተፋቶ እንደሚኖር እንደነበር ለኔ ያስረዳኝ ማለት ነው። እሱ አልዋሸሽም አልዋሸኝም ሙሉ ነው የተነገረው። ስለዚህ ከአሜሪካ 88 ከመጣ 88 89 90 ዘጠና ላይ ተገናኛችሁ እናንተ አደለ? ስለዚህ ሶስት አመት ሙሉ ብቻውን ነበር። ሶስት አመት አሁን በ1988 ማለት ዘጠና ሰማንያ ስምንት ማለት እኮ በቃ ከገባ ብዙ ጊዜ ነው። እኔ ፓስፖርቱ ዝም ብሎ የሚያሳድሰው የነበረ አልወጣበትም። አዎ እኮ ሰማንያ ስምንት ከመጣ እኔ ማለት የፈለኩት ቢያንስ ከአንቺ ጋር ከመገናኘቱ በፊት ብቻውን ሶስት ዓመት ኖሯል። በዛ ሶስት ዓመት መካከል የለችም። ሚስት ብትሆን በዛ ጊዜ ሁሉ አብራ ልትኖር ይገባ ነበር ነው። እንደገና ደግሞ የዛን ጊዜ የሞተበት ጊዜ የመጣችበት ጊዜ መምጣት አልነበረባትም ወይ? አሁን እኔ ሚስት ነኝ ይገባኛል ብላ በፍርድ ቤት በምናም ሁሉም ነገር ስትከሰኝ ስታንገላታኝ የነበረ ጊዜ የዛን ጊዜ የመጣችበትን ማስከበር ትችል ነበር። አይደለ መታ የዛን ጊዜ አንድ ወር ቆይታል ኢትዮጵያ ውስጥ በቃ እኔ እኔ ትዳሬ ነው ንብረትን እኔ ውጪ ማለት ትችል ነበረ። ለእኔ ትክክለኛ ከሆነ አሁን በእሷ ላይ ማግጦባት ከሆነ እንደምትለው እሷ ማለት እንደነሱ እንደሚሉት ግን ሆኖ አሁን እኔ፣ የእነሱ ልቦና ይስጣቸው። እኔ ለምን እንዲያረጉ ለምን እንዲሆን አይደለም፣ አለማወቃቸው አድርገዋል። እሷም ሚሆንላት ላት መስላ የማንም ማንም ሰምታ እኔና እሷ እንድንራራቃ ተደርገዋል። ገባ አደል? ልጁም እንዲጠላ ተደርገዋል። በዛን ሰዓት ላይ የማንም ማንም ስትሰማ ለእሷም አልጠቀማትም፣ ለእኔ አልጠቀመኝም። በቃ እሱም ልጁም አባትም ወንድም እህቶች አላገኘም። እነዛ እህቶችም የነሱ ዘር እንደዚህ ሆነ እንደዚህ ሲሆን እነሱ እኮ ትልልቅ ናቸው ከሱ በሱ በእድሜ ትልቅ ናቸው አይደለም ቢያንስ የአባት ፍቅር አጥተዋል እና እስቲ ወንድም እንሆን እህት እንሆን ማለት ነበረባቸው እነዚህ ሰዎች ብር እኮ ለማንም ይደግፋሉ አይደለም እንደ ማንንም ሰው ማንም ቦታ እኮ ትደግፋለ ትረዳለ ግን ከብሩ ሌላ ምንድነው የሚፈለገው በቃ ሰብአዊነት በቃ የራስ ዝምድና ነው የራስ እህትነት ወንድምነት ያስፈልግ ነበር እሱ ደግሞ የሚፈልገው በቃ ባያረጉልኝ እንኳን ለምንድን ነው ወንድማቸው መሆን አያቅም ይላል። ማለት ወንድማቸው መሆን አያቅም ይላል። ደውል ና ነገራቸው ስትል ደግሞ እፈራለሁ፣ እነሱ ከን ዝም ያሉ ለምንድን ነው የምናገረው ይላል። ወደ እሱም እመጣለሁኝ። አሁን ትልቁ ፖይንታችን እሱ ስለሆነ እንግዲህ፣ እዚህ መጣች፣ አንቺ ግቢ ያልሻት አስገብተሻት፣ ከዛ ፍርድ ቤት ክርክር ጀምራችሁ ከዛም ምንድን ነው ንብረት ተካፈለች፣ እሽ ወሰደች። አልተካፈለች አልተካፈለችም አልተካፈለችም ብሩ ግን ተካፍላለች። ጠበቃ አቁማ ነው የምትከራከረኝ አለችው። እኔ መንግስት ያቆም ጠበቃ ነበረ ለእኔ፣ እሷም ጠበቃ አቁማለች። ብሩን ተካፍላል፣ በሳምሶናይት ይዞት የወጣ ብር፣ በኪሱ የተገኘ ብር ምናምን ተካፍላለች። 19 ሺ ብር ነበር ይመስለኛል እኔ ባልሳሳት፣ በወቅቱ የነበረ ብር ብዙ ብር ነው። 19 ብር ሺ ብር በኪሱ ይዞት የነበረ ተብሎ ተካፈለች ማለት ነው። ከብሩ ከንብረቱ ግን ጊዜ ጊዜ ጊዜ ሲወስድባት ትታው ሄደች ለጠበቃ አስቀምጣ ማለት ነው። በቃ ከዛ መኪናውም እግዝቢት ተይዘ ቀረ። ሌላ ንብረቶችም እኔ ጋ ቀሩ፣ ንብረቶችም ሶፋ፣ ሳሎን ምናምን። እምል ያለው ደግሞ ሌላ ንብረት አደለም። መኪናዎች ራሷን የወሰደችው በእጁ ላይ የነበረች መኪና ብቻ ነው እግዝቢት የተያዘችው እንጂ ሞባይሉ ይሄ እንትን አንቴና ያለው ሞባይል ነበር በእጁ ኤሪክሰን፣ በዛን ሰዓት ላይ የነበረው የመስመር ስልክ ነበር። እሱን እና መኪናው እግዚቢት ያዙት። በቃ አልተሰጠንም ቀረ መኪና። እነሱም ለእኛ ይገባናል ይላሉ፣ እኔም ለእኛ ይገባኛል ይላለው። ከዛ በኋላ በመሀል ቀረበ፣ እግዚቢት ተይዘ ቀረበ ማዕከላዊ ፖሊስ። ከዛ በኋላ ተውኩት እኔ በቃ ምን የእሷ ጠበቃን በጣም ክርር ያለ ነው የእሷ ዝምድና ስላለው ከእሷ ጋር በቃ እዛ ቀረውን ይ ምንም አልተከራከርኩም ክፍለ ሀገር የነበረ መኪና ለራሱ ወሰደችው አንድም አላካፈለችን ነ ልጅ እንዳለው ራሱ ሁሉም ካዱ ማለት አስበው እንግዲህ መገዛ የራሳቸው ዘር ማለት ነው እኔ ግን እችን ቤት ያወቀ ቤልናል እችን ቤት ይዤ በቃ እዛው ልጅ የማሳደግ ቀጠልኩኝ ማለት ነው